ስትፈልጊ ያ እኛ እናዋጣ እራሳችን እናዋጣ እያልሽ የሚያኮራ ነገር ስታወሪ ሰምቼሻለሁ ስ እዚህ ቤትሽ ውስጥ ቁጭ ብሎ ሲያጨበጭብልሽ ነበረ። ያ አጨብጫሪ ቤቱ ደግሞ ቁጭ ብሎ ብልጽግና ዱል ምናምን ሰው ስለሆኑ ነው እንደዛም እናዋጣ የሚሉት እያለ ሲያወራ ነበር። ቤትሽ እዚህ ቁጭ ብሎ አንድ እራስ ውስጥ እንዴት አስር ምላስ ይኖራል?

ይቅርታ፣ እኔ ደግሞ የእሱ ወዳጅ ነኝ። ስለ እሷ መጥፎ ጉቺን ይወዳታል እኔ ም አታደርጊውም፣ እን እን አታደርግኝም አልኝም። ግን ግን አይ ኖው እዮዳን ስድብ ሳይሆን እንደሚተች አውቃለሁ። ተችቶኝ ያውቃል። ገባሽ ግን ሚዲያ ስለሆነ፣ ቆይ ቆይ፣ ቤት አንድ ጊዜ ለሚትክ እሷ እኔን ልታወራን የመጣችውን ይላውራል ኩናዬ ኢትዝ አ ሶሻል ሚዲያ ተተችተን እናቃለን። ዲስሪስፔክት ባለው መልኩ ተሰድበን እናቃለን። ዮ ኖ ወይ አይ ላይክ እየሆዳ ሂ ኔቨር ዲስሪስፔክት ሚ ሂ ኔቨር ስቴል ሚ ታት አመት ቢች ሂ ኔቨር ሜንሽን ታት። ግን ይታቻል። ተችቱን አቃለን። ገባሽ። ስሳሳት ተችቶኝ አቃል። ጥግ ድረስ ልጄን ሰድበው አያቅም። ወንድሞቼን ሰድበው አያቅም። አባቴን ሰድበው አያቅም። የመጣሁበትን ማህበረሰብ ሰድበው አያቅም። እንደ ሚዲያ ሰው ግን ትችት አለ። ገባሽ እኛ ምን ተቻለን እኮ እኛም ተችተን እናቃለን። ተችቶ ሊሆን ይችላል። ከዛ በኋላ ያወራሁት ሀሳብ አልተመቸሽም እዚህ ብሎ አንቺ ውሳኔ ወሰን ሲሆን በአንቺ ውሳኔ እንመራለሁ። አምንሻለሁ። እሷን አምናታለሁኝ ዶክተር ጉቺ ሲል ነበር። አሁንም ስሙን አልጠራሁትም። ፕሊዝ ዲስ ማች አም ሶሪ ኩኖዋ ዊዝ ኦል ማይ ሪስፔክት ኖ ዲስ ማች እሱ በሌለበት ዲስሪስፔክት አድርገሽ ነው ነው ላውራበት ጋይስ ታችቶኝም ከሆነ ኢትስ ሶሻል ሚዲያ ኩዊን አይ ዱ ሪስፔክት ዩ፣ ግን በሌለበት ዲስ ማች እኔ እላፊ አንቺም እንድትናገር ያልፈልግም። እሱም በሌለሽበት ቢመጣ በዚህ ልክ ዲስ ሪስፔክት አድርጎ እንዲያወራሽ አልፈልግም። በተች ችግር የለው። በብዙ ተሰድብ ያለው በብዙ ተዋርጃለሁ ሚዲያው ላይ። አይ ዶንት ጊቭ አ ፋክ። አምኜበት ነው የመጣሁት። ይወዳብ ሰድቦኝ ከሆነ ኢትስ ኦኬ፣ ግን እንደማይሳደብ ነው አውቃለሁ። የዮዳብ መሄድበትን ርቀት ነው አውቃለሁ። የቱ ድረስ እንደሚሄድን ያውቃለሁ ግን ምናልባት ኢንኬዝ ጋይዝ ምናልባት እናንተ የምትወዷቸውን ሰዎች ነክቶባችሁ ከሆነ እኔን ከበር አድርጋችሁ ልታነካኩኝ የምትፈልጉት ከዚህ በኋላ ሚዲያ ላይ ለእናቴ ልጅ አልከራከርም። የሚዲያ ሰው ነው የፈለገውን ከኔ ጭምር እየገለበ መግረፍ ይችላል። ለማንም ድምፅ አልሆንም። የሆኑ ግሩፖች እናንተ የምትወዷቸው ተነክተውባችሁ ከሆነ እኔ ለማንም ሽፋን አይደለሁኝ ኤኒሞር። ብቻዬን ለራሴ በቂ ነኝ። ስቀት አይመለከተኝም። ሶሪ መማር ከሆነች አይመለከተኝም። ክሆንዬለለሽለአንሁን ብለሸዋል። ፕሊዝ በእናታችሁ ላውራበት እናንተ የምትወዷቸው ግሩፖች አለስወድቅ ምን ሆነ ሻል አላሉኝም። የትኛውም ግሩፕ ቢነካ የትኛውም የምትወዱ ሰው ቢነካ አምነዎት አይመለከተኝም። የሆነ ሰው ነክቶባችሁ ከሆነ ዲፌንድ አርጉላቸው እራሳችሁ በግላችሁ እየወዳብ እኔ ነክቶኝ ከሆነ ብቻዬን ነው የምቆመው። የወደኩ ቀን ቅድሚያ የደወለልኝ እየወዳብ ነው ኦኬ። የታመምኩ ቀን ቅድሚያ የደወለልኝ ከገንዘብ ጭምር አለው ያለኝ እየወዳብ ነው ኦኬ። እኔን እስካልነካኝ ድረስ እየወዳብ አሁን ገባኝ። መማርን ስለነካብሽ ነው። እኔ ግን አይመለከተኝም። እኔ አያገባኝ። እኔን ሲነካ እኔ እናገራለሁ። እኔ አወራዋለሁ። እኔን ሊነካኝ የሚችልበት ምንም ነገር የለም። እዮዳብና እኔ መንገዳችን ግልጽና ግልጽ ነው። ሚዲያ ላይ የሚሄድበትን መንገድ አውቆታል፣ ገብቶታል። እንትናን ስለነካ እኔ እንድናገር ፈልጋችሁ ከሆነ ኖሞር፣ ያችኛዋን ጉቺ ገድዬ ቀብሬያት አለው። አሁን ያለሁት ለራሴና ለራሴ ብቻ ነው። እኔ ስነካ አቤት ላለሁ፣ አሽሙር ይሁን በአሽሙር እንኳን እኔን የሚመስል ነገር ከጠሩ አቤት ብዬ ነው የምወጣው። ይውላችሁ አሁን ላይ አሽሙር አይደለም ስሜን አትጥሩ። አይደለም ወደ እኔ የሚጠቁም ከሆነ አቤት እላለው። እኔ ነኝ ማለት ነው ያ። ከዛ ውጭ ኩንዬ ዊዝ ኦል ማይ ሪስፔክት ተመራ ያለው እኛ አሁን ስራ የለሽም ስራ የዚህ ሚዲያ ላይ ነው። እናቴ ከዚህ በላይ ለማንም እኔ ወጥቼ ማን እንትና ተነካብኝ እንትና ምላስ አላት። እኛ ተሳዳቢ አደለንም። ተሳዳቢ ናችሁ ስትናኩ፣ ዳብ ተናገራት የምትሏት ሴት ወጥታ መናገር ትችላለች። ሙሽ ጉቺ ብቻ ተሳዳቢ ብቻዬን ነው ለራሴ የምቆመው። በተረፈ በክፉ ቀኔ የቆሙልኝን ሰዎች አልረሳም። ነምበር ዋን አለው የሚያስፈልግሽ ነገር አለው ወይ ያለኝ የወዳብ ረዳ ነው። ስለዚህ በዚህ ሰዓት እኔ እንትና እንደዚህ ቀሚሳቸውን ገለብ እያረገ ለምን ሾጣ ያረጋቸው ምን አገባኝ? እንትናን ስለተናገረ እኔ ታክኬ እንድናገር ከሆነ ሶሪ አፍሪካ አምኖት ዘዋን ልሰማቸው አልችልም። ልሰማቸው አልችልም ኖ ሞር እና ኤኒዌይስ ስነካ በቀጥታ ሆን በተዘዋዋሪ አቤት ብዬ እመጣለሁ። አለው ጤና ይስጥልኝ አሰላም አለይኩም ብዬ መጣለሁ። በፊት ለፊት ስትነኩኝ፣ ስሜን ስጠሩ። ከዛ ውጭ ግን እኔ እንትና አይሳደቡም ያላቸው ሰዎች ተናጋሪ ሆነዋል። ባይዛው ደስ የሚለው ቲክቶክ ላይ የተመቸኝን ነገር ንገራቸው እራሳችን ገብተን ገብተን ገብተን፣ ውብሸት ኃይለኛ ተራጋጭ ኃይለኛ ተራጋጭ እናረጋቸዋለን። እኛ ራሳችን ፊት ለፊት ወተን ለምን ገፍተን ገፍተን ገፍተን ገፍተን፣ ኃይለኛ ተራጋጭ ከዚህ በላይ የለም። ሳይፈልጉ የወጣላቸው ተናጋሪዎች ይሆናሉ። ሁሉም በሰዓታቸው የወጣላቸው ተሳዳቢ ይሆናሉ። ጠብቁ፣ በቅርቡ በኃይለኛ ረገጣ የሚመጡ ሰዎች አሉ። አረ እኔ አልናገርም። ሲጀመር ምን አገባኝ? የሆነን ሰው የሆነን ሰው ስለተናገረ ጻፈችልኝ እኮ ኪውን። የተናገረው እኔን አይደለም ሌላ ሰው ነው። ስለዚህ እኔ ምን ይመለከተኛል? ስለዛ ሰው እና እኔ እንድናገርላቸው ነው። ኪውን እየፈለግሽው፣ ቴል ሚ ምንድን ያልሽኝ? በት ዋይ ድ ዩ ዋን ዘም ቱ ተርን ባድ። እኔ ነኝ መናገር ለእነሱ ያለብኝ እኔ ነኝ። እስቲ አንድ ሰው ላስወጣና ላስገባት። ቆይ አንድ ጊዜ እኔ እንድናገርላቸው ነው ንዬ ይሄ የፈለግሽው አም ኖት ደ ዋን እኮ አይ ካን ኦንሊ ዲፌንድ ማይ ሰልፍ ኖት ኤኒባዲ ኤልስ። አልገባኝም። አመሰግናለሁኝ መልሰች ላስገባሽ የሰው አንቺን ለማስገባት አይደለም ጉቺ፣ ትሰሚኛለሽ? ኢንቴንሽንን እንዲገባሽ ነው ተመልሼ የመጣው እኔ ሌላው ይሄ ፍሪንጅ ከሰር የሚጽፈው ምናምን ኦርዚ ውስጥ ያሉት የሚናገው ዳዝን ማተር እማወራው ነገር አንቺን አይዲያሽን ጎበዝ እያለ ሲያጭበጭብ አክሴፕት ሲያደርገው አይዲያሽን ሰምቼ ደስ ብሎኝ ሄድኩኝ። ማታ ላይ ስገባ ቤቱ የሚያዋጣ ሁሉ የፒፒ ረጂ ነው። ፒፒ ምናምን ይሄ ብቻ የመንግስቱ ዋቨር ዋቴቨር ኪዝ እያለ ሌላ አስር ምላስ አንድ ጭንቅላት ውስጥ ሳይኔ ኢንቴግሪቲ የሌለው ነገር ሳይ ማለት ነው በጣም ነው ሼክ የሚያደርግ እና ገባሁን? ማለት ነው። ለምንድን ነው ዛሬ ጠዋት አግሪ ስታደርግ ነበረ ከሰዎች ጋር ለማዋጣት፣ አሁን ደግሞ የሚያዋጣ ሰው ሁሉ ሌባ ነው እያልክ ነው? የትኛው ነው ዊች ኢዝ ኢት አልኩት።

በጣም በጣም በጣም በጣም ያሳዝነኛል። ይሄ ሰላምን የማይፈጥር ነገር፣ የሚያከፋፍል ነገር፣ ሰውን የሚያባላ ነገር ብቻ ማማሰል፣ ምን ሆናችሁ ነው? እና ሶሻል ሚዲያ ገና ለገና ብዙ ፎሎወር ለማግኘት ምናምን ምናምን ተብሎ ነው ይሄ ሁሉ ድራማ፣ ይሄ ሁሉ የሴጣን ስራ። ሲሪስሊ እንዴ እና ደግሞ እነዚህ ልጆችን ኦኬ አንቺ ሊጋሊ ማፍሱ ነገር ሊሆን ይችላል። ዋቴቨር የሚረዳቸው ይረዳቸዋል። እግዚአብሔርም ደግሞ ዋናው እግዚአብሔር ነው። ረቱ ለምንድን ነው ሁሉንም ሳብጀክት እየተጠቀማችሁ እናንተ እንደ ድራማ የምትሰሩት ሰው ላይ? ኦሬዲ እየተራበ ነው ሰው፣ ኦሬዲ እየተጠማ ነው። ኦሬዲ ብዙ ችግር አለ ሀገሪቱ ውስጥ። መፍትሄ ለምንደመሆን አትሞክሩ? ሲሪስሊ በጣም በጣም ደግሞ ፓስተር

እነ ተስፋዬ አድርጌ እነ ሀቢባ ከብልጽግና ጋር ይሰራሉ። ሁሌ እነሱ ህዝብን እያሰባሰቡ እያመጡ ህዝብን የሚበዘብዙ እነሱ ናቸው ብለዋል። እኔም ራሱ እላለሁ ይሄንን ትክክል ነው። ባይዘዌ እዚህ ሶሻል ሚዲያ ላይ ቢ እትም አልጠራም ሶሻል ሚዲ ለ ቤቱን ከፍተው ከሳንቲም እስካልሰጠ ድረስ ቤቱን ከፍተው ህዝብ የሰጠው ቴንኪው ሳይባል የወደቀ እኔ አነሳሁት፣ የታመመን አስታመምኩ። ከኬሱ እስካላወጣ ድረስ እነሱ ተጠቀሙባቸው እንጂ እነሱ ህዝብ ምን የጠቀሙ ነገር የለም። ስም አላነሳም፣ የኔ አሁን ስም አላነሳም። ምን ያገናኘዋል ነው እዮዳብ የተናገረው ነገር ከኔ ጋር ምንድን ነው የሚያገናኘው? አልገባኝም። ይሄን ብቻ መልሱልኝ። ቤትሽ፣ አንቺ ቤትሽ፣ ፓርቲሽ፣ እንድትሳደቢ እነሱ ጨዋ ናቸው፣ አይናገሩም፣ አይጋገሩም ይባላሉ ለእነሱ ጥብቅና እንድት ቆሜ ነው ሰው ተነካ በተባለ ቁጥር ለእነሱ ጥብቅና ሁነሽ አንቺ ቦታ ላይ ስሟ እስካልተጠራ እዚህ ጋር ለምንድን ነው ወሬ ይዛችሁላት የምትመጡት? በጣም ነው ትክክል። የምትይታዬ እኔ ብሎ ካረጋታለሁ ጉቺ